በአሁኑ ቪዲዮ ደግሞ የምነጋገረው ከአእምሮ ጤናው ጀምሮ እስከ አመራሩ ከሁኔታዎችና ከሰዎች ጋር ካለዎት ግንኙነቱ እስከ ፍጻሜው ድረስ ያለውን ሁሉንም ነገር የሚነካ ኃይለኛ ጽጽ ሀሳብን እንመለከታለን። ዛሬ ህይወቶን ለመቅረጽ ስለ አላማውና ስለ ድርጊቶቹ እየተነጋገርን ነው። እንግዲህ ኢንቴንሽን ስንል ግብ አይደለም። የሆነ ሊስት አውጥተን ከዛ ውስጥ ቲክ አድርገን የምናልፈው ነገር አደለም ኢንቴንሽን ስንል ወይም ደግሞ አላማ ስንል ምንም አይነት ሁኔታ ቢኖር ምንም አይነት ሁኔታ ቢያጋጥም ይህን ነገር ህይወቴን በዚህ መስመር ነው የምመራው ካልን ጉዳይም ቢኖር ያንን ከወሰንነው ነገር ወደዛ ሁኔታዎች በተቀያየሩ ቁጥር አንቀይርም ማለት ነው። ስለዚህ አላማ ግብ አይደለም። አላማችን በሁኔታዎች የማይቀያየር ምንም አይነት ሲትዌሽን ቢኖር በዛ ውስጥ እሄዳለሁ ወይም ደግሞ አልፋለሁ የምንለው ጉዳይ ነው። እንግዲህ ኢንቴንሽን ምን ይመስላል የሚለውን ወይም ደግሞ አላማ ምን ይመስላል ግብ አይደለም ብለናል። ስለዚህ ሳይንሱ ምን ይላል? ይሄንን አስተሳሰብ ወይ አእምሯችንን ስናለማምደው ሪሰርቾች እንደሚያሳዩት አላማ ብለን አእምሯችን ላይ የያዝነውን እነ ሰውነታችን ደጋግመን ደጋግመን ጠዋት ሪፒት፣ በድጋሚ በድጋሚ አእምሯችን ያንን ነገር እየተለማመደ ሲመጣ በኋላ የምናረገው ድርጊቶች የምናስባቸው ወይም ደግሞ ትኩረት የምናረጋባቸው ስሜታዊ ቁጥጥራችንና ባህሪያችን ሁሉ በዛ ላይ ይመሰረታል ማለት ነው። ስለዚህ አይምሯችን ያንን ፕራክቲስ ባረገ ቁጥር ደጋግሞ እንዳለ የሚያረጋቸው ድርጊቶች፣ አሳሰቡ ሁሉ ወደዛ ይመራል። ስለዚህ ኢንቴንሽናችንን ሴት እናደርጉ አላማችንን እናስቀምጥ ስንል ግብ አይደለም ይሄ እናረጋለሁ ይሄ እናረጋለሁ ማለት አይደለም ተባብለናል። ምን ማለት ነው? ያንን ያለውን ነገር እንግዲህ አይምሯችንን ሪዋይር ተመልሶ ተመልሶ ጭንቅላታችን ያንን ነገር ከዛ ወደዛ መንገድ እየመራ ነው እንመጣለን ማለት ነው። ስለዚህ አሁን እኛ ቻርጅ ኢንቻርጅ ሆነን ማለት ነው። ስለዚህ እኛ ነን የምንመራው እንጂ ሁኔታዎች ነገሮቻችንን አይመራም ማለት ነው። አላማ፣ ኢንቴንሽናል አላማ ማስቀመጥ እንዳለብን ካየም በኋላ አሁን ደግሞ የምናየው እስቲ ፕራክቲካሊ፣ ተግባራዊ የሆነ ምን ልናረገው ልንለማመደው የምንችለው ነገር ምንድን ነው? እንግዲህ እነዚህን ስቴፖች እናያለን። አንደኛው ቆም እናደርግና እስቲ ራሳችንን ጠይቃለን። ራስሽን ራስን ጠይቃለን። ምንድን ነው ዛሬ ምን አይነት ስሜት እንዲሰማኝ ነው የምፈልገው? እስቲ ከዚች ደቂቃና ከዚህ ህይወት ምንድን ነው የምፈልገው ብለን ራሳችንን ጠይቃለን። ያን የምንፈልገውን ነገር ለይተን ካወጣን በኋላ ሁለተኛው ስቴፕ የሚሆነው ምንድን ነው፣ ለእኛ ኳሊቲ ማለት ምን አይነት ኳሊቲ ነው መጨመር የምንችለው የምንፈልገው? ህይወታችን በተቻለ መጠን የተለየ ትኩረት እንዲኖረኝ ነው ደግ እንደሆን ነው። መልካም እንደሆን ነው። እስቲ ክሊር የሆነ በቃ ግልጽ የሆነ ደግነት ሊሆን ይችላል። ትኩረቴን ለመጨመር ነው ስራ ላይ እንደዚህ ብለን የምናስቀምጣቸው ነገሮች ይኖራሉ። እነሱን ለይተን እናወጣለን። ሶስተኛው ላይ የምናረገው ነገር ይሄን መሆን የምንፈልጋቸውን ማድረግ የምንፈልጋቸውን ነገር እንደዚህ እንዲሆን እፈልጋለሁ ብለን በአረፍተ ነገር እንጽፈዋለን። ከዛ እንደዚህ ለማድረግ እፈልጋለሁ በተቻለ መጠን ለባልደረቦቼ እንደዚህ መልካም መሆን እፈልጋለሁ። በህይወቴ ላይ ይሄ ሊሆን እፈልጋለሁ። እንዲህ አይነት ነገር መግዛት እፈልጋለሁ ወይም ደግሞ እንዲህ አይነት ባህሪ ሊኖረኝ እፈልጋለሁ። ረጋ ማለትን መለማመድ እፈልጋለሁ ብለን ለይተን ከወጣን በኋላ አራተኛው ስቴፓችን የሚሆነው ይችን እንደዚህ ነገር ኮንሰፕቶች እንዳለ የጻፍናቸውን ነገሮች እንግዲህ አራተኛው ስቴፓችን ላይ እንናገረዋለን። እንግዲህ ያኔ ስንናገረው አእምሯችን ያንን ነገር ዝግጁ ይሆናል። እየሰማን ነው አእምሯችን። ስለዚህ ቀጥሎ ምን ማድረግ እንዳለበት ወዴት ዳይሬክሽን መሄድ እንዳለበት አእምሯችን መንገድ ሰጠ ነው ማለት ነው። አንጎላችን እየሰማ ነው። ስለዚህ መንገዳችንን በዛ መልኩ ይመራናል ማለት ነው። እንግዲህ እዚህ ላይ ነው ኢንቴንሽን እና ሞቲቬሽን አገልግሎታቸውና ጥቅማቸው የሚለያየው። እንግዲህ ኢንቴንሽን በሁኔታዎች አይቀያየርም። ሞቲቬሽን ግን መነሳሳት በስሜት ላይ ቤዝ ያደረገ ስለሆነ የውጭ ሁኔታዎች በተቀያየሩ ቁጥር የድርጊታችን ከአላማችን የምንስተው ነገር ይኖራል። ግን ኢንቴንሽን አላማ አድርገን ውስጣችን የያዝነው ነገር ይሄ ግን የሚለየው በስሜትና በሁኔታ ወይም ደግሞ አካባቢያችን በሚፈጠር ነገር አይቀየርም። በአላማ ስንኖር ትክክለኛውን ነገር ለማድረግ እንዲሰማን አንጠብቅም። ዛሬ ስፖርት ለመስራት ስሜቴ ስለሆነና ስላልሆነ አላቆምም። ልክ እንደዛው ነገ ቢሮ የመሄድና ይሄን ነገ ደግ የመሆን ወይ ደግሞ ለሰው መልካም የመሆን ኢንቴንሽን ሴት ካረግን ያን ነገር ሁኔታው የዛ ሰው መጥፎና ክፉ የመሆን ጉዳይ የኔን መልካምነት አያቆመውም። ስለዚህ ሞቲቬሽንና ኢንቴንሽንን ለይተን በዚህ መልኩ እናያለን፣ እንደዛ እንድንገነዘቡ ያስፈልጋል። ስለዚህ ልንተማመንበት የሚገባው ነገር ሞቲቬሽን ሳይሆን ኢንቴንሽን ይሆናል ማለት ነው። ስለዚህ አላማ ይሆናል ማለት ነው። ከአሰልጣኝነቴ ልምድ አንድ ታሪክ ላካፍላችሁ። ከደመኞች አንዱ ከፍተኛ ጫና የበዛበት ድርጅት አካባቢ ነበር የሚሰራው እና እዛ ስራ ላይ እንግዲህ ባልደረቦቹ ሲያናግሩት ወይም ደግሞ ከቢሮ ውስጥ ያሉት ነገሮች ሲያናግሩት በድካምና በብስጭት በስትረስ ስለሚያናግራቸው ቆጣ መለስ እና ፕሮዳክቲቭ የሆነ ውጤት አያመጡ ስለዚህ ኢንቴንሽን ሴቲንግ ላይ ፕራክቲስ አረግን ኢንቴንሽን ይሄ እንግዲህ አላማውን ቀለል አድርጎ ብሬክዳውን አድርጎ ይሄ እንደዚህ እንደዚህ ነው የሚለውን ነገር ለይተን አስቀመጥን ይህን ሀሳብ ከዚህ በኋላ አንድ የጻፍነው ነገር ምንድን ነው ከዚህ በኋላ ከመናገሬ በፊት ቀዝቀዝ ፖዝ አረግና ከዛ በኋላ ነው የምናገረው ስለዚህ አይምሯችንን መለስ ከኢሞሽናል ከስሜታዊ ምላሽ መለስ አድርጌው ከዛ ረጋ ብዬ መልሳለሁ የሚለውን ፕራክቲስ አረገ። ያችን የጻፋትን ነገር ጠረጴዛው ላይ አረገ፣ ስልኩ ላይ ያስቀመጠ፣ በየቦታው በየፍሪጁ ላይ። ስለዚህ ጠዋትም ማታም ከመናገር በፊት መለስ ብዬ እናገራለሁ የሚለውን ነገር ተለማመደ ማለት ነው። ስለዚህ ከተለማመደ በኋላ አመሻሹ ላይ ሁሌ አይምሮ ያንን ነገር እየደጋገመ እንግዲህ መለስ ብሎ መናገር እንዳለበትን ስለሚያስታውሰው በኋላ ከጥቂት ሳምንታት በኋላ ያ ትግባር ተግባራዊ የሆነ። ስለዚህ ከዛም ተሰምነቱ ጨመረ፣ አንድ ላይ ፕሮዳክቲቭ ሆነው ደግሞ ስራዋ ላይ ቀላል የሆነ መግባባት ተፈጠረ ማለት ነው። ስለዚህ ያንን ኢንቴንሽን ሴት ያደረግነውን ነገር የሆነ ቦታ ብናስቀምጠው ጠዋት ኮምፒውተራችን ስንከፍት ልካ ብናስቀምጠው፣ ሁሌ አይምሯችን ያንን ስለሚያስታውስ ዳይሬክሽን ወደዛ ዳይሬክሽን እንወስደዋለን ሁኔታዎች እንዳይወስዱን ማለት ነው። ይህንን ነገር አስተውለን ፕራክቲስ ስናደረገው ይጠቅማል። ስለዚህ ከዓላማ ጋር አስቦ መኖር የራስን ደህንነት ብቻ ሳይሆን የራስን ሰላም ብቻ ሳይሆን የሚጠብቀው አካባቢያችን ያለውንም ሰው ሁኔታዎችን ሁሉ ያሻሽላል። ለእኛም ለራሳችን ጉልበት ለውጥን ያመጣል። ውሳኔዎቻችን ያጠነክናል። ከጭንቀት ከጭንቀታዊ ምላሾች ይልቅ የተረጋጋና ውጤታማ ምላሾችን እንሰጣለን ለማለት ነው። ስለዚህ የሚጠቅመው ለራስ ደህንነት ብቻ ሳይሆን ለስራችንም ለአካባቢያችንም እንደው ለህይወታችን በአጠቃላይ የሚሆን መሳሪያ ነው። ይህንን ልምምድ ኮምፓሳችን ወይም ደግሞ ዋና ሴንተራችን ብናረገው በጣም ጠቃሚ ነው። እንግዲህ ከዛሬው ትምህርታችን እቺን ፕራክቲስ እንወስዳለን። ፕራክቲስ ስናረገው ነው ለውጥ እያመጣን የምንመጣው። ስለዚህ ያቺን መቀየር የምንፈልጋትን ከዚህ በኋላ ስብሰባ ላይ ወይ የሆነ ሁኔታ ላይ ጮክ ብዬ አልናገርም ሊሆን ይችላል። አንድ ቀላል ነገር ከበድ ያለ ነገር ሊሆን አይገባውም፣ ግን እንዲሰማኝ ወይ ደግሞ መቀየር የምፈልገው ያቺን ነገር አንድ ነገር እንጽፋለን። ከዛ ያቺን የጻፍናትን ነገር እንግዲህ መጀመሪያ እናስባለን። ምን መቀየር እንደሆነ ማይንድፉሊ እንወሰናለን። ሁለተኛ ወረቀት ላይ እንጽፋታለን። ያቺን የጻፍናትን ነገር አይ ዋን ቱ ቢ እንደዚህ መሆን እፈልጋለሁ። ምላሽ ከመስጠት በፊት መለስ ብዬ አስቤ ነው ምላሽ የምሰጠው የሚለውን ነገር አንድ ነገር ህይወታችን ላይ መቀየር የምንፈልገው ነገር ያችን የጻፍናትን እናገራታለን እንግዲህ ያቺንም ጽፋትን ነገር፣ አራተኛ የምናደረገው ነገር ስልካችን ላይ ወይ ኮምፒውተራችን ላይ ወይ ጠዋት ስንነሳ የምናይበት ግድግዳ ላይ ሊሆን ይችላል ወይ ቦርድ ላይ ሊሆን ይችላል፣ ጽፈን እናስቀምጣታለን። ስለዚህ ሰውነታችን ያችን ሙሉ ቀን ሪገጅ ሴት ወይ ደግሞ እያሰበ እያሰላሰለ ሲውል አይምሯችንን ወደዛ ዳይሬክሽን ሲግናል ያደርገዋል ማለት ነው። እችን ፕራክቲስ እናደርጋለን።